ምንም ለውጥ የለህም። በቴሌግራም ስናወራ እኔ እኮ እውነትህን አልመሰለኝም ነበር። አጅር የመትሃል። ከድሮም ጀምሮ ሰርፕራይዝ እንደምውሉ ታውቃለህ። አሁን የሚሄድ እንግዲህ ፈንጠዘያ አልተውህም። ማለቴ ማለቴ ሰውን ሰርፕራይዝ የምታደርገው ነገር ከድሮ ጀምሮ አለቀቀህም። እና ብዙ የምነግርህ ሰርፕራይዝ አለ። ኬቱን ጀምረበ ሰርፕራይዝ አድራጊ ዋንታ አይደለ እንዴ? ከፈለግከው ጀምራ። ኧረ ብሮ ትንሽ እንሟሟቅ፣ ደግሞ ቦታን ቀይር ነው ሰለት አለ። በረዶ ላይ የሆነ ቦታ ቀየር እናደረግና ብዙ ምነግርሻለሁ በልበል። ቤት እንሄዳለን እንዴ? በስንት ዓመታችን ተገናኝተን ሚስቴንማ ዛሬ አስተዋውቅሃለሁ። ማርክ፣ ኦ ማይ ጋድ፣ ኦ ማይ ጋድ፣ ማርክ አገባሁ አገባ ያልከው ገምር ነው? አገባ እንዴ? እና በትዳር ቀልዳለ እንዴ? ማደር ትባላለች። ለማንኛውም አሪፍ ነው፣ አሪፍ ነው። በእርግጥ እንግዳ እንደሚመጣል ነገርኳትም፣ ግን ችግር የለም። ደውዬ እንግዳ መጥቷል ምሳ አዘጋጅላታለሁ፣ ችግር የለም። ኖ ኖ ኖ ኖ ኖ ኔ፣ እዛ ቢሆን ይሻለኛል። በፍጹም አይሆንም። እንደ እኔ ቤት እያለ አንተ ከድሮ ጀምሮ ደግሞ ቺኮ እንደሆንኩኝ ታውቃለህ። አረ ባለቤትህ ትንሽ ሀርደኛ ነበሰረ። ያን ያህል ሀርደኛም ከሆነ አይደለም። ሴቶች ያው በአንዳንድ ነገር ትንሽ ቺኮ ሲሆኑ እንዲህ አይነት ባህሪ ያሳያል። ትዳርን ካሁኑ እንደፈራው እያደረገኝ ነው ጓደኛ ብትፈራው ሴት ይቀርላል። አንተ እንኳን ባትፈልገው እሱ አሳዶ ይዛ። ኦ ማይ ጋድ! አሁንስ እንዳልከው አሳዶ ሳይዘኝ አይቀርም እንዴ። እና ለፍቅር እጅ ሰጠው እያልከኝ ነው? አመዚ እንዴ ታዲያ ለዚህ መልካም ዜና አንድ ሁለት ማለት የለብንም እንዴ? ከመሆን ይመስለኛል ስለወደድኳት እንጂ አንድ ያልተመቼ ነገር አለ። እኔ ወይስ ሌላ ጊዜ እንጫወታለን። አልቅም ። አሁንም ያች የድሮዋ ባህሪ አልለቀቀችም መሰል። እንዲህ በቀላሉማ መላቀቅ የለም። አዲስ አበባ በምሽት ምን እንደምትመስል ማየት አለብን። የእርሶ ፈቃድ ከሆነ ማለት ነው። አዎ፣ አሁንም እድሜ ስለገፋ ይሰለቻል። ያው እናንተ ስለተነፋፍቅን ብዬ ነው። ብዙ ትዝታዎች አሉ። ሪችዬ አየሽልኛ? ጉዴ ላየን፣ እኮ እሷ አሰሪ፣ እኔ ሰራተኛ ፊያሜታ ላይ ትንሽ የባህሪ ለውጥ ስታሳይ እያየውሽ ነው። በሰላም ነው ግን፣ መኝታ ክፍሌ ስገባ ከባሌ ደረስ ላይ ተለጥፋ ነው ያገኘዋት። ምን አየሻ? አንቺ ስትሰሚ እንደዚህ ደነገዝሽ። እኔ ያየሁት እንዴት ልሁን። እየቀለድሽ ነው ማሂ። ጭራሽ አዝና እያጽናናዋት ነው የበላይ። እሱ ማን ነው? ሰራተኛ አጽናኝ ያደረገው ሲጀመር ወይዘሮ ማህደር እንዲህ በሰው ፊት እንዳዋረድሽ እምትቀር ይመስሉሻል? አንቺም የምትዋረድበት ቀን በጣም ቅርብ ነው። እንዲህ እንዳዋረድሽ እኔ በአደባባይ ላይ ጉድሽ ነውጥቼ ካላዋረድኩሽ እኔ ፊያሜታ አይደለሁም። እኔ የምለው ደሞ ማርኬ ምን እንግዳ ነው አለብኝ ያለው? አዎ ቀን ደውሎ እንግዳ አለብኝ ሲል ነበር። አሁን ደግሞ ስደውልልን ዲያስፖራ ጓደኛዬ ይመጣል ምናምን አለ። ዲያስፖራ? አዎ። ምን ነው እንዴ! እና ታዲያ? እና ጅሬና ትይኝም? ብዙዎቹ እኮ ከዛ የሚመጡት የአሜሪካን አንዱን ባንክ ይዘው ነው። ሁሉም እንደዛ ነው የሚመስልሽ? ርችዬ፣ የሚገርምሽ ነገር ርችዬ፣ ለሁለት ወር ብለው ይመጡና በአንድ ወር ውስጥ ገንዘባቸውን በየናይት ክለቡ ይጨርሳሉ። ከዛም በኋላ አንድ ወሯን ደግሞ ቤታቸው ውስጥ ቁጭ ብለው የአበሻ ረቂያቸውን እየጠጡ ነው የሚያሳልፉት። አትይኝ ምሪች፣ አታውቂያቸውም ማለት ነው። ማለቴ አንድ እንኳን ጠብሰሽ አታውቂ ማለት። ምን አገናኝቶ ነው? ምን ነው ጮክ ብለሽ አየሽኝ? አረ ምንም፣ እኔ ዝም ብዬ ነው። ይለሽ ፊያሜታ፣ ከሪች ጋር ሰለኔ ታወራላችሁ እንዴ? እንዴ ማህደር፣ እኔና ሪች ደግሞ ስለአንቺ ምን ጉዳይ ኖሮ እናወራለን? ለማንኛውም ከሷ ጋር ያለሽን አፍ መካፈት እንድታቆም ይፈልጋለሁ። እሺ ስራው ካልተመቸሽ ደግሞ መልቀቅ ትችያለሽ። እኔ ብለው ማህደር። ቆይ ግን ይሄን ያህል ምን አድርጌሽ ነው? ለነገሩን እኔም ጥፋተኛ ማርክ ላበራስ ሲለኝም ቢብዬ ለአንቺ ጠበቃ መቆሚ ረቴ። ማህደር ታይ ትሰሚኛለሽ እትዬ ካብ ወዲህ በዚህ ስም ነው እንድጠሪኝ የምፈልገው። አይ አይ እንደውም እመቤቴ እመቤቴ እንድትይኝ ነው የምፈልገው። ኧረ ተይ ማህደር። በያው ምግቡን ቶሎ ቶሎ ስሪ። ደግሞ እንግዳ ፊት አዋርጅኝ። ያሉሽ እንግዲያ ውስጥ ቆይሽ አይቀር አትበልተሽ ትሄጃለሽ። እየተሰራ ነው እሺ ጋ ስትጨቃጨቁ ሰማሁ ልበል ማለት። የት ሆነሽ ነው የሰማሽው? ከዚሁ ነው። መቼስ ወሬኛ አይደለሁ፣ በር ስር ተለጥፌ ያልሰማም። ድምጻችሁ እኮ እዚህ ድረስ ይሰማ ነበር። ግን ምን ሆናችኋል? አሁን እሷንተየት የራሳችን እኖር ኖረ። ማህዬ፣ ሰሞኑን ግን እንዴት ነው? የአቋምና የባህሪ ለውጥ እያየሁብሽ ነው ልበል ማለት። ያው ሸንቀጥቀጥ ውፋፈሽ ማለት አብዝተሻል። መቼም ከማርክ የተለየ ጥሩ ተንከባካቢ አላገኘሽም፣ ወይ አይደል? አልገባኝም። ቆይ ምን ለማለት ፈልገሽ ነው ዙሪያ ጥምጥም የምትሄጁ? ኧረ ማሂ ተረጋጊ እንዴ፣ እኔ እኮ ስቀልድ ነው። ቆይ ምን ሆነሻል ግን? ምንም ቀልድ አይመስልም፣ ከሆነም ደግሞ አያስቅም። ታውቆሻል። ግን ማሂ እኔ ላይም እኮ እየተቀየርሽብኝ ነው። ትሰምኛለሽ? እኔም እኮ ቤት አለኝ። ገባሽ? አረ ተረጋጊ። እንደሱ ማለት ፈልጌ አይደለም። የሚመጣው የማርክ እንግዳ ባይሆን ኑሮ ትቼሽ ነበር ሄደው። ታውቂያለሽ፣ ግን የሆነ የምትፈሪው ነገር ያለ ያለ ይመስለኛል። እርችዬ ደግሞ እንግዳ ይመጣብኛል ያልኩ ትሽ ነው ወይ? ፍርሃትሽን አውጪው ወይ ደግሞ ማንንም ሰው ሳታስቀይሚ ከፍርሃትሽ ጋር ኑሪ እሺ። አሁን ወደ ኪችን መግባት ፈልጋለሁ። ታዲያ ምንም ነገር አይጠቅምም ለነገሩ እናንተን ብቻ አይደለም ባልተብዬውንም ሁላችሁን ግልግል ልምልበት። ጊዜ ትንሽ ነው ይቀራል። እንደ ጉድ እኮ ነው። ቺ ባቄ ይላሉ። ገና በአንድ ቀኗ እንዴት እንዴት ነው የምታንገበግበኝ። ለነገሩ ዛሬ መጥፊያሽ ነው። ቺ ማን አገር እንዴት ማ እሺ ማይ ጉድነስ አም ሪሊ ግላድ ቱ ቢ በጣም አሪፍ ነው። እንኳን ደስ አለ በመምጣት ደስ ብሎኛል ማለት። ቤተሰቦች ጋር ምናምን ተደዋወልክ? ደህና ናቸው? አም ኦኬ አስሎንጋስ ዚያሮ ኦኬ አስሎንጋስ አም ኦኬ። እነሱ ምን ይሆናሉ? እኛ ገንዘብ የምንልከውን ዘና ፈታ ብለው ይኖራሉ። ምን ይሆናሉ ብለን ነው። ዋው በጣም ደስ ይላል። በደንብ ነው የምትናበቡት። አንተ ምን አለብህ? እዚህ ያለው አበሻ ደግሞ እርስ በእርሱ ይጠላላል ይባላል። ፎርጌት ደም ይበላላ ከፈለገ ምን አገባኝ የራሴን ስራ ሰራለው። አበሻው የራሱ ጉዳይ ነው፣ እንደዛ ይሻላል። እሺ፣ ሌላ ስለ ዲያስፖሮ ምን ይባላል? ምስጢር ማውራት ከፈለግ አበሾች ካሉ በእንግሊዘኛ ራ እንግሊዘኛ ስለማይችሉ ይባላል። የተቆራረጠ እንግሊዘኛ እንግሊዘኛወይ እውነቱ ሲነገር እሳካለ ብዙዎቻችሁ እንግሊዘኛ አትችሉም አሉ። የተሰባበረ እንግሊዘኛ ነው የምትችሉት፣ ኮረጎርጋር እንጂ ዴዴ። እሺ ማን እና ተሳሳትኩኝ እንዴ? በፍጹም ትክክል። እንደውም በጣም አዝናለሁኝ እ ሌላስ ባለቤትህ በጣም ቆንጆ ናት። በጣም እሳት ነበርክ። ተረጋጋ። ባለቤቴ አይደላችሁም። ደግሞ እሳት ነበርክ ነው ያልከው። በጣም ቀለሜ ነበር

ከምታስቢ በላይ ነርቨሶኝ ያለው ምንድን ነው? የተፈጠረው ለምን አትነግሪኝም? ሪች እኔ ነገሮች በዚህ ሁኔታ ይፈጣሉ ብዬ አስቤ አላውቅም ነበረ። ወይኔ አምላኬ፣ አንቺ ደግሞ ነገር ጀመርሽ። የማትናገሪው ነገር አለ ምንድነው? ንገረኝ። ማርቆስ ይዞት የመጣው ሰው ማለት ጓደኛው፣ እና ምን ሆነ እባክሽ? እሱ ምን ይሆናል? እሱ ማለት እኮ የማህደራ ፍቅረኛ ነው፣ ውጭ የሚኖረው ሰውዬ። ምን እኔ አላምንም ፊያሜታ። ሰሚያለሽ አንቺ አመንሽም አላመንሽም፣ ጉዳችን ቤታችን ደስ መጥቷል እያልኩሽ ነው

ያው ከኔ ይልቅ ሪችን ታምናታለሽ ብዬ ስላሰብኩ ነበር። አውጥቼና አውርጄ እንድትነግር ላደርግ የነበረው በተለየ ሁኔታ ልነግር ብሞክርም ዳር ዳር ብልም ምንም ልሰማኝ አልቻልክ። የኔ ጥፋት ነው። ውርች አንቺን ሰምቼ ቢሆን ኖሮ እንዲህ አይነት ሁኔታ ባልተፈጠረ ነበር። በጣም ነው ያዘንኩት። ሁላችንም አዝነናል። ፍጻሜው እንዲህ መሆን አልነበረበትም። የእኔና የራሄል ፍላጎት ማርቆስ አውቁት ቀጣ የሚሆነውን ነገር እንድንመካከር ነበር። ተጸጽታ ይቅርታ እና አንተም ይቅርታዋን ከተቀበል ከሳሚ ጋር የነበራትን መደዋወል አቁማ ስብስብ ብላ ከአንተ ጋር እንድትኖር ነበር ንፈልገው። ያው እንግዲህ አልፈልግም ብላ ሳሚን ከመረጠች ደግሞ እንደሰለጠነ ሰው በሰላማዊ መንገድ እንዲለያዩ ነበር። ልቤን ቆልፌ ስለተቀመጥኩ ነው ይሄ ሁሉ ነገር የተፈጠረው። በጣም አዝናለሁ ማርክ። በቃው ምንም ማረግ አትችልም። በጣም አዝናለሁ በተፈጠረው ነገር። ምንም ቢሆን አንድ አመት አብራችሁ ፍቅር ኖራችኋል። ያውለር ያው ትዝታ መኖሩ አይቀርም። ይቻላል። ለማንኛውም ማርክ እያይዞክ ያው የብቸኝነት ስሜት እንዳይሰማህ ሁላችንም ከጎን ካለ ያው እንግዲህ ማርቆስ የእሷ ለመኖር ስሜትህን እንዳይጎዳው ራስን እንጠብቅ። እኛም ቢሆን ደግሞ ከጎን በጣም አመሰግናለሁ። አንቺ እዚህ ቤት ከገባሽበት ጊዜ እና እግርሽን ቤት ከረገጠ ጊዜ ጀምሮ ለእኔ በጣም ጥሩ ሰው ነበርሽ። በጣም አመሰግናለሁ ፊያሜታ። ፊያሜታ ምን መሰለሽ ፊያሜታ፣ ባለፈው ስራ እንድትፈልግ የነገሩ እርሽ ታዩ በቃ አትችዋለሁ። በቃ እዚህ እስከፈለግሽ ድረስ እዚህ መቆየት ይችላል። ይቅርታና ግን አቶ ማርቆስ፣ ባለፈው ምን አጥፍቼ ነበረ ከዚህ ቤት እንዴት ፈልገኝ ነበር? ልክ ነሽ ፊያሜታ። ምን መሰለሽ ያኔ ማየት ተጋብቶብኝ ነው መሰለኝ እኔም በህል መካችግ ያልተገባ ነገር ሳይ ያልተገባ ነገር ሳደርግ አይ ነበረ እና በተደጋጋሚ እሱ ነገር ትንሽ እንቅልፍና እረፍት ተነስቶ ነበረ። በዛ ምክንያት ነው። ለነገሩ ላመንክበት ነገር ያለህን ቁርጠኝነትና ስነስርዓት ሳላደንቅ ማለፍ አልፈልግም። አመሰግናለሁ ፊያሜታ። መልካም ቀን